ቢቢሲ በዛሬው ዕለት ይዞት በወጣው መረጃ መሰረት ማንቸስተር ዩናይትድ በመላ ብሪታንያ ከሚገኙ ክለቦች ሁሉ ታላቁ ክለብ ተብሏል። ታዲያ ማንቸስተር ዩናይትድ በመላ ብሪታንያ ከሚገኙ ክለቦች መካከል በተለይ እነ ሴልቲክን እነ ሬንጀርስንም ጭምር ያካተተ ጥናት ነው። ቢቢሲ በዘገባው ታዲያ የተለያዩ መስፈርቶችን በማስቀመጥ ነው ይህን ያደረግኩት ብሏል። ነገሩ አከራካሪ እንደሚሆን እገምታለው፣ ነገር ግን እኛ የወጣነው ምርጫ ልክ ነው ማለት ላይሆን ይችላል የሚል አተታም በዘገባው ላይ አካቷል። ታዲያ ማንችስተር ዩናይትድ በመላ ብሪታንያ ከሚገኙ ክለቦች መካከል ለምን በአንደኛነት ተቀመጠ የሚለውን የምንመለከት ይሆናል። ከማንችስተር ዩናይትድ በመከተል እንግዲህ ሁለተኛ ደረጃ ላይ መቀመጥ የቻለው ሊቨርፑል ሲሆን፣ አርሰናል ሶስተኛ ደረጃ ላይ የሚገኘው ክለብ ነው። አራተኛ ደረጃ ላይ ደግሞ ማንችስተር ሲቲ ተቀምጧል። ለምን እነዚህ ክለቦች በተከታታይ ደረጃ ዝርዝር ውስጥ መገኘት ቻሉ የሚለውን የተለያዩ መስፈርቶችን ቢቢሲ ያስቀመጠውን እየተመለከትን ቆይታ የምናደርግ ይሆናል። ማንችስተር ዩናይትድ አንደኛ ደረጃ ላይ እንዲቀመጥ የተለያዩ መስፈርቶች ሲቀመጡ እነዛ በአማካይ ከተሰሉ በኋላ እንግዲህ አቨሬጅ ፖይንቶች ለክለቦች ከተሰጠ በኋላ ክለቦች የራሳቸው ደረጃ ላይ እንዲቀመጡ ሆኗል። የመጀመሪያው የሚሆነው ታዲያ ሜጀር ትሮፊዎችን በማሳካት ረገድ የትኞቹ ክለቦች ናቸው በመላው ብሪታንያ ስኬታማ ክለብ የሚባሉት የሚለውን መመልከት ይኖርብናል። በዚህ መሰረት ከሌሎቹ የብሪታንያ ክለቦች የተሻለ ደረጃ ላይ የሚቀመጡት የስኮቲሽ ክለቦች የሆኑት የስኮትላንድ ክለቦች የሆኑት ሴልቲክና ና ሬንጀርስ ይሆናሉ በአጠቃላይ በድምሩ ሜጀር የሚባሉ ዋንጫዎችን ለ119 እና ለ118 ጊዜ ማሳካት ችሏል። የእንግሊዞቹ ማንቸስተር ዩናይትድ እና ሊቨርፑል በ47 እና በ45 ዋንጫዎች እነሱን ይከተላሉ። ሊቨርፑል በዚህ ዝርዝሩ ሶስተኛ ደረጃ ላይ ነው የሚገኘው 47 ዋንጫዎችን በማሳካት ማንቸስተር ዩናይትድ ደግሞ 45 ዋንጫዎችን በማሳካት ይከተላል። አርሰናል በ30 ዋንጫዎች እንዲሁም ደግሞ ማንቸስተር ሲቲ በ28 የድምር ዋንጫዎች ብዛት ተከታዮቹን ደረጃ የያዙ ክለቦች ናቸው። ነገር ግን ሴልቲክና ሬንጀርስ ከሌሎቹ ክለቦች ጋር ሲነጻጸሩ ከነዚህ የዋንጫ መደርደሪያዎቻቸው ውጪ ባሉ መመዘኛዎች ዝቅ ያለ ቦታ ላይ ስለሚሆኑ በደረጃ ሰንጠረዡ ከላይ ለመቀመጥ እንደተቸገሩ ጥናቱ የሚያሳይበት ሁኔታ ተፈጥሯል። ሌላኛውን መመዘኛ ከተመለከትን በሶሻል ሚዲያ የትኞቹ ክለቦች የበለጠ ተከታይ አላቸው የሚለውን ነው የምንመለከተው። ሶሻል ሚዲያ ስንል ወይም ደግሞ ማህበራዊ ትስስር ገጾች ስንል የዩትዩብ ተከታዮቻቸውን ሳይጨምር ነው ይህንን የምናነሳው። በዚህም መሰረት ቲክቶክ ፕላትፎርም አለ። ከዛ ባለፈ ትዊተር ወይም ደግሞ አሁን ኤክስ ብለን የምንጠራው የማህበራዊ ትስስር ገጻለ ፌስቡክ እና ኢንስታግራም ደግሞ የራሳቸውን ጉልህ ድርሻ ይጫወታሉ። በዚህም ማንችስተር ዩናይትድ በድምሩ ከ215 ሚሊዮን በላይ ተከታዮችን በእነዚህ ፕላትፎርሞቹ በማፍራት ማለት ነው አንደኛ ደረጃ ላይ መቀመጥ ሲችል ከ156 ሚሊዮን በላይ ተከታዮችን የያዘው ማንችስተር ሲቲ ደግሞ ሁለተኛ ደረጃ ላይ መቀመጥ የቻለበትን እድል ፈጥሯል። ሌሎች ክለቦች እዚህ ጋር ስንተኛ ደረጃ ላይ ተቀምጠዋል የሚለውን ከተመለከትን ሊቨርፑል፣ ቸልሲ ተከታዮቹን ደረጃ ይዘዋል። በሶሻል ሚዲያ ተከታዮቻቸው። ስለዚህ በ ሶሻል ሚዲያ ወይም ደግሞ በማህበራዊ ትስስር ገጾች ብዙ ተመልካቾችን ወይም ደግሞ ብዙ ተከታዮችን በመያዝ ረገድ ማንችስተር ዩናይትድ አንደኛ ደረጃ ላይ የተቀመጠው ክለብ ነው። 202324 ላይ የነበረውን የክለቦቹን የገቢ ሁኔታ በማስቀመጥ ደግሞ በተለይ ዴሎይት ያወጣውን መረጃ በመመርኮዝ ነው። ቢቢሲ ይህን ጥናት ሰራው የሚለው 250 የሚደርሱ ስታፍ ወይም ደግሞ የቢቢሲ ስታፎች በሙሉ የተሳተፉበት እንደሆነ ማንሳት ይኖርብናል ጥናቱ ላይ። ታዲያ በዚህም መሰረት በአመታዊ ገቢ ረገድ የትኞቹ ክለቦች ከላይ ይቀመጣሉ የሚለውን ከተመለከትን 202324ን መሰረት አድርገን ነው የምንወያየው። በዚህም መሰረት ማንቸስተር ሲቲ 78 ሚሊዮን ፓውንዶችን ገቢ በማድረግ ረገድ አንደኛ ደረጃ ላይ መቀመጥ ሲችል ማንችስተር ዩናይትድ ደግሞ በ651 ሚሊዮን ፓውንድ ገቢ ሁለተኛ ደረጃ ላይ መቀመጥ ችሏል። አርሰናል ሶስተኛ፣ እንዲሁም ደግሞ ሊቨርፑል አራተኛ ደረጃ ላይ በገቢ ረገድ የተቀመጡ ክለቦች ሆኖ ተቀምጠዋል። ሌላኛው የትኞቹ ክለቦች ናቸው የተሻለ የተመልካች ቁጥር መያዝ የሚችል ስቴዲየም ያላቸው የሚለውን ነገር ከግምት ውስጥ አስገብቷል ጥናቱ በዚህም መሰረት አሁንም ማንችስተር ዩናይትድ ከላይ ተቀምጧል በእንግሊዝ ትልቁ ስቴዲየም ዌምብሊ እንደሆነ ይታወቃል ከዘጠና ሺህ ተመልካች በላይ በመያዝ ነገር ግን ማንችስተር ዩናይትድ ከ75 ሺህ በላይ ተመልካቾችን በሚይዘው ኦልድ ትራፎርድ አንደኛ ደረጃ ላይ የተቀመጠው ክለብ ሆኗል እሱን በመከተል ደግሞ የተቀመጡት እንደ ቶተንሃም እና ዌስትሃም ያሉ ክለቦች እንደሆኑ መመልከት እንችላለን ሊቨርፑል እንዲሁም ደግሞ አርሰናል ተከታዮቹን ደረጃ ይዘዋል የሊቨርፑል እና የአርሰናል ደረጃ ምናልባት ወደ ላይ ከፍ እንዳይል የስቴዲየሞቹ የመያዝ ቁጥርም የራሱን አስተዋጽኦ እንዳበረከተ ማንሳት የሚኖርብን ይሆናል። በስቴዲየም ተመልካቾች ቁጥር ማንቸስተር ዩናይትድ 74310 ተመልካቾችን በአማካይ ወደ ስቴዲየም በማስከባት ግዙፉን የክለቦች ስቴዲየም በመላው ብሪታንያ ይዟል። በዚህም አንደኛ ደረጃ ላይ መቀመጥ የቻለበት ሆኗል። ማንቸስተር ዩናይትድ በሌላ ከሶሻል ሚዲያ በመቀጠል በአንደኛ ደረጃነት የተቀመጠበት ሌላኛው መስፈርት ሆኖ ተቀምጦለታል። የስቴዲየሙ ቁጥር ማለት ነው፣ ወይም ደግሞ የስቴዲየም የተመልካች የመያዝ አቅሙ ማለት ነው። ሌላኛው በስተመጨረሻ ቢቢሲ ያስቀመጠው ክለቦቹ ባለፉት አስር ዓመታት በአማካይ በየሊ በሊግ ውድድሮቻቸው ላይ ስንተኛ ደረጃን እየያዙ ይጨርሳሉ። በዶሜስቲክ ውድድር ላይ ያላቸው የደረጃ ሁኔታ በአማካይ እንዴት ይሰላል የሚለውን ከተመለከትን በአስር ዓመት ሁላችሁም ልትገምቱት እንደምትችሉት ስድስቱ ዋንጫዎችን ያሳካ ከዛ ባለፈ አራቱን ደግሞ በተከታታይ ማስቀመጥ ማሳካት የቻለው ማንቸስተር ሲቲ እንደሆነ ከግምት ውስጥ ስናስገባ በአማካይ አንድ ነጥብ ሰባት የሚሆን ደረጃ ላይ ይቀመጣል ማለት። ያ ማለት ከብሪታንያ ክለቦች በአጠቃላይ አንደኛ ደረጃ ላይ የሚቀመጠው በሊግ ደረጃ ባለፉት አስር አመታት አቨሬጅ ማለት ነው ማንቸስተር ሲቲ ይሆናል ማለት ነው። ሁለተኛ ደረጃ ላይ የተቀመጠው ብዙ ጊዜ ተከትሎት የሚጨርሰው ሊቨርፑል ከመሆኑ ጋር በተያያዘ ና ሊቨርፑል በእነዚህ ጊዜያት ውስጥ ፕሪምየር ሊጉን ለአንድ ጊዜ ያህል ማሳካቱን ተከትሎ ሁለተኛ ደረጃ ላይ መቀመጥ ችሏል። የተለያዩ ጊዜ የተሻሉ ነጥቦችን በማስመዝገብ ሲቲን ተከትሎ የጨረሰበት ጊዜ እንዳለ መዘንጋት የለበትም። ሶስተኛ ላይ የተቀመጠው የፕሪምየር ሊጉ የምንጊዜም ስኬታማ ቡድን ማንቸስተር ዩናይትድ ነው። በአማካይ በእነዚህ አስር ዓመታት ውስጥ ማንቸስተር ዩናይትድ ምንም እንኳን ዋንጫዎችን ማሳካት ባይችልም በሊግ ደረጃ በደረጃ ሰንጠረዡ የሚጨርስበት ቦታ ግን ሶስተኛ ደረጃ ላይ እንዲቀመጥ አድርጎታል። አርሰናል ደግሞ በዚህ ዝርዝር ውስጥ አራተኛ ደረጃ ላይ ተቀምጧል። እነዚህን ግምቶች ወይም ደግሞ እነዚህን ክራይቴሪያዎች በማስቀመጥ እንግዲህ ቢቢሲ የመላው ብሪታንያ ታላቁ ክለብ ማንችስተር ዩናይትድ ነው ሲል አስቀምጧል። እናንተ የትኞቹን ክለቦች ቀዳሚ ታደርጋላችሁ? በእናንተ እይታ ከብሪታንያ ክለቦች በስኬት እንዲሁም ደግሞ በተለያዩ መመዘኛዎች፣ ቀደም ብዬ የተጠቀስኳቸው መመዘኛዎች ጭምር የትኞቹ ክለቦች ከላይ ሊቀመጡ ይችላሉ? የቢቢሲ ምርጫስ ያስማማችኋል? ሀሳባችሁን ልታካፍሉን ትችላላችሁ።